ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴ ናችሁ? እኔ ደህና ነኝ። እግዚአብሔር መስገን ሁሉ ሰላም ሁሉ መልካም፣ ፈጣሪ መስገን፣ እኔ ጋ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ጨረቃ የሆኑት ሁለቱ ጨረቃ እየላችሁ ቀች ብያለሁ ማለት ነው። በጣም ነው ደስ የሚሉት የእግዚአብሔር ነው ናቸው። በቃ እንዴ ነው መኖር ወይም ደግሞ የኛ መታየት ያለባችሁ በቃ እንዲህ ነው። እኔ እንዲህ ብቻ ነው ምፈልገው ሀይሜ ከሌላ ሴ ከሌላ ወንድ ጋር ካየው በቃ ገና ገና ገና ሲያዩ ራሴን ያመኛል። ብሩገ ከሌላ ሴት ጋር ካየው ገና ሲያዩ ራሴን ያመኛል። እና እኔ በህይወቴ ሁለቱ እንዲህ ነው ማየት ምፈልገው በቃ እንዲህ እግዚአብሔር ነው ምላችሁ እና ትላንትና ማለት ነው፣ ሃይሚ ከቢኒ ጋር ስትመጣ ቢኒን አውቃለሁ። ፍቅረኛ አሉ ምናምን በቅርበት ነው እዚህ እዚህ በቅርበት ነው የሚያውቀው ማለት እሷ እዚህ የቆየ ነው። እኔም እዚህ ቆይቻለሁ። ታውቃላችሁ፣ ዱባይ ላይ እና በጣም ነው የምንታወቀው እኔና ቢኒ ማለት ነው። ውሸት ነው ካላችሁ ደግሞ ነብሩ ሳይታይ በፊት ብዙ ጊዜ ስሙን እየጠራው ነበር። ዞር ብላችሁ ማየት ትችላላችሁ። ወደ ኋላ አድርጋችሁ ቪዲዮ ማየት ትችላላችሁ። እግዚአብሔር ነው ፍቅረኛ አለው ምናምን እና እዚህ ነው የምኖረው ነ ማለት ነው። እና ለምን ለምን ከሱ ጋር ትመጣ በሚለው ሲያዩ በጣም ነው የተናደርኩት ለምን ብቻ ጨረቃ ፋሚሊ የሆኑ ጨረቃ የሆኑ በቃ እንዲ ነው መታየት ያለባችሁ። እኔን ጃ የእውነት በጣም ነው ፈሽ እያሉ አሉት፣ እና ዱባይ ላይ መቶ ደግሞ ደዚ የሚያናድድ የሚያበሳጭ ፕራንክ ባይሰሩኝ በጣም ነው ደስ ምለኝ። ምክንያቱም እንዲ ፋ ፈሽ እያሉ ቀኑን እያሳለፉ መሄዳችሁ ቀርበዋል ማለት ነው እውነት ወደ ኢትዮጵያ መሄዳችሁ በጣም ቀርበዋል። ትንሽ ቀን ነው የቀራችው እንደነገርኳችሁ ከሆነ በጣም በጣም ከምነግራችሁ በላይ ብሩኬ ወጭ እያወጣ ነው አለው። በምን በማደራ ቤት ማለት ነው። በአሊጋ ቤት ላይ በጣም ብዙ ብር ይከፍላል ማለት ነው። ከመስናናቱ ከምናምን ጋር ሳይሆን በቃ የሌሊት ጉዳይ በጣም ከባድ ነው። አንደኛ ነገር፣ እንዴት ሲሆኑ ከሀገር ለመስናናት ይወጡ ወይም ደግሞ መውጡ በጣም ነው ከብዱ። ለምሳሌ ባልና ሚስት የተጋቡ ምናምን ቢሆን በጣም አሪፍ ነው። ቡሩኬና ሀይሚዬ ደግሞ ያልተጋቡ ወይም ደግሞ ገና ናቸው። እኔ የምላቸው እንደ ወንድምና እህት ሆኖ አንድ ክፍል ውስጥ ማደር አይቻልም እንዴ እናንተ? ጥያቄ ይሆንብኛል ብዙ ጊዜ ነው ጥያቄ የሚሆንብኝ ይሄ ነገር እስቲ መልሱልኝ ማለት ለምሳሌ እንደ ወንድምና እህት ሆኖ አንድ ክፍል ውስጥ ማደር አይቻልም በጣም ጥያቄ የሆንብኛል ብዙ ጊዜ ማለት ነው ለሀይሚና ብሩኬ ግን እኔ ለቢኒ የነገርኩ ከዚህ በፊት ሳይመጡ በፊት ማለት ነው አንድ መኝታ ውስጥ ሁለት አልጋ ያለው አለ። እሱን ያዝላችሁ ነው አልኩት። እግዚአብሔር ነው ብላችሁ እኔ እንጃ። ድምፁን ቢያስቀምጥላችሁ ይገርማችኋል። በቴሌግራም ያወራ ነው ከቤኒጋ ማለት ነው። እና እንጃ አይፈልጉም ይመስለኛልና በጣም እንትን የክብር ድረመኝ ና እና እንደዛ ነው ብላችኋለሁ። ቤተሰቦች በጣም ከባድ ነው እንግዲህ አይ ሃይሚዬ ይሄ ስጦታ እዚህ ነው የተሰጣቸው። ይሄ ልብስ ማለት ነው። ስሙ ምናምን ልጥቀሰው አልፈልግም። መጥቀስ የለብኝም ተብያለሁ። እዚህ ነው የተሰጣቸው። ልብሱ ዛሬ ነው የተሰጣቸው ማለት ነው። በጀልባ ላይ ነው አሉት። ወይ የዱባይ ጀልባ ሲያስፈራ! በጣም ነው የሚያስፈራ። በጣም ነው የሚያስጠላ። በጣም ነው የሚያስፈራ የዱባይ ጀልባ በፍጹም አልወድም። ከዚህ በፊት ብዙ ሰው ገልብጠ እዚህ የዱባይ ጀልባ ማለት ነው፣ አቃል ቦታው ማለት ነው። ብዙ ሰዎች በጣም ሶስት ሰው ሞተዋል። በጣም ብዙ ሰው ደግሞ ተርፈዋል። ግን በጣም የምታስጠላ የዱባይ ጀልባ። አትራባ ጀልባ ሳይሆን የሆነ ነገር አለ ይሁን፣ የሚኬድበት በማሽን ነው የምትሄደው እሷ ግን በሱ ላይ በወጡ በጣም መልካም ነው። አይሚና ብሩኬ ጀልባ ላይ ነው አሉት። እግዚአብሔር ከእነሱ ጋር ይሁን። እንግዲህ መስናናት ማለት እንዲህ ነው። ፋፈሽ እያለው እግዚአብሔር ሁላ እያለኩ እነዚህ ልጆች ግን ወይኔ፣ ወዳ ለካ አንዳንድ ጠላቶች ብሩኬና አይሚ ሲያዩ በጣም እናደዱ አሉት። ለምንድን ነው ይላሉ ለካ ቅናት ነው እናንተ፣ ቅናት ነው ለካ። ልጆቹ ላይ እንዲ የሚያናድዱ ሰዎች አይደል? የምሬ ነው እንጂ ልጆቹ የሆነ ነገር አድርጎ የሆነ ነገር አጥፍቶ አይደለም። እኔም እንደዚህ እያልኩ ነበር። ብሮ ከና ሀይሜ ማንም ጋ አይደርሱም፣ ማንም አይነኩም። ለምንድ ነው ሰው ሰው እንደዚህ የሚጣላቸው ወይም ደግሞ የምናደድባቸው እያልኩ ነበረና ፋ ብለው ብሎ ስለምታዩ በቅናት ተይዞ ነው ለከም እነሱን የምጠሉት። እና ቅናት በነገራችን ላይ ከባድ ነው፣ የምሬን ነው ምላችሁ። እና በጣም ከባድ ነው። እንግዲህ ሀይሚዬ ስራ አታገኘውም ብዙ ጊዜ እንጂ ህቡራ በጣም ቶሎ ስራ የሚያገኘው እዚህ ራሱ ብኖሩት እዚህ ራሱ ኖረው መኪና ገዝቶ ግን ወደ ኢትዮጵያ ማስገባት አይቻልም። መኪና ሲያስጣላ ይሄ ብቻ ነው የሚያስጣላ በጣም ነው የሚደብረው። ግን እናንተ የብሩኬ ጉጉት እኔ በጣም ጆግያለሁ። ወይን የብሩኬ መኪና ያሴ ቀን እንዴት እንደምደሰተው ከምነግራችሁ በላይ ነው የምደስተው። ያቀን እርግጠኛ ነኝና ብሩ ግን በጣም ጆግዋል። እግዚአብሔር እና ምላች በጣም ነው ቸኮለ። በኢንስታግራም በጣም ብዙ ጊዜ በጣም ብዙ ቀን ፖስት ሲያደርግ ነበረ፣ መኪና ማለት ነው። በጣም ነው የሚያዛዝነኝ ማርያም እናምላቸው። በጣም እየተመኘ ያለው መኪና ነው እና ቤተሰቦቼ፣ ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ።